አስደንጋጭ ነገር ተፈጠረ። ምናሴ ባዩሽን ሲጥ ያረጋት ሀንቾ ማመን አቃታት። ምክንያቱም ባዩሽ የምታሴራው ሴራና የምትሰራው ስራዎች ተንኮል መሆኑን ምናሴ ደረሰበት። ለዛም ነው ሲጥ ያረጋት። ወይዘሮ ሜላት በጣም ተደናቅጣለች። ነገር ግን የባዩሽ ተንኮልና የባዩሽ የምታደርገው ስራዎች በሙሉ እንደቀጠለ ነው። በዛም የተነሳ ነው ሲጥ ያረጋት። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብሳ፣ አገራችንን ሰላም እያደርግልን። እናም እንዳልኳችሁ የባዩሽ ተንኮልና የባዩሽ ስራ እንደቀጠለ ነው። ምክንያቱም ይሄንን ሴራ የምታደርገው ወይዘሮ ሜላት ደካማ ጎኗን በመጠቀም ነው። ይሄን ሁሉ ተንኮል የምትሰራው እንዲሁም እርግብንም እያስጠነቀቀቻ ትገኛለች። ይሄንን ማታደርጊ ከሆነ እድሜ ልክሽን ሰው ቤት ወጥ ስትቀቂ ትኖሪያታለሽ እያለች ባዩሽ እርግብን ታስፈራራታለች። የሚገርማችሁ ነገር ለጥቅማ ጥቅም ብላ ማለት ነው። እናም ደስ የሚለው ነገር የሀና አባት መጣ። ከመምጣቱም መጀመሪያ የተቀበለችው ሀንቾ ናት። ልጄ አለና እቅፍ አረጋት። የሚገርማችሁ ነገር ከዛን አቤት ጋሼ እንዴ አልተነሱም እንዴ ሲላት፣ አይ አልተነሱም፣ እኔ ነኝ ቀድሚያችሁ የተነሳውትኝ ብላ ሀንቾ አባቷን ተቀበለች። በጣም ነው ደስ የሚለው። ልጅ ብሎ ቅፍን ያረጋት። ከዛም ወይዘሮ ሜላት ጋር ሄደ። እንዴ ሜሉ፣ የኔ ቀፊኝ እንጂ አላት። ከዛም ካቀፈችው በኋላ ግን እኮ ይህን ሁሉ ባህር አቋርጠ ስመጣ ይህን ሁሉ ዘመን ቆይተ ስመጣ ለምንድን ነው ያልነገርከኝ ስትለውም አይ እዚህ ቤት በሁለት በአዲሶች ልጆች ምክንያት የተፈጠረውን ነገር እኔ ስለማቅ ይህንን ነገር ለማስተካከል ብዬን የመጣሁት አሁን እኔና አንቺ ማውራት አለብን አላት። ከዛን እሺ ስትለው፣ ወተን እናውራ ስትለው፣ አይ እዚሁ እናውራለን ምንም ችግር የለም እያለች ከዛን፣ ስለ እርግብና ስለ ሀና ማውራት ጀመሩ። ከዛ ሜሉዬ እኔ ግን ሀንቾ ልጃችን ትመስለናለች፣ እርግብ ግን እና የሰላም አባትና የምናሴ አባት ለወይዘሮ ሜላት ምን ብላ ጥሩ ነው፣ እርግብ ግን ሰራተኛ ትመስለኛለች፣ ሀንቾ ግን ልጃችን ትመስለናለች ትመስለኛለች ሲል፣ እንዴ እንዴ፣ ምን አስበክ ነው? እንዴት እንደዚህ ትላለ ልጅን እርግብን እንዴት እንደዚህ ትናገራት አለ ሀሴት እኮ ራሷ ናት ብላ በጣም ተቆጣች። ማን? ወይዘሮ ሜላት። ወይዘሮ ሜላት፣ አሁን ላይ ሀና እኔ ልጃችሁ ነኝ፣ ይሄ ታሪክ የእኔ እስከሆነ ድረስ እኔ ልጃችሁ ነኝ ስትል ማመን አቃታት። በፍጹም አምና ለመቀበል በፍጹም አምና ለመቀበል አቃታት፣ እና እንዴት አንዲት ሰራተኛ እንደዚህ ጭራሽ ኩቤቴን በጠበጠችው እያለች ነው እስካሁን ድረስ ማለት ነው። በቃ ውስጧ ሊያምን አልቻለም። የሚገርማቸው ነገር ግን ሰላም እና ምናሴ እየጠረጠሩ ነው። የሚጠረጥሩበት ምክንያት የምታስታውሱ ከሆነ ሰላም በጣም ታማ ነበር፣ ተመሳሳይ ደም በጠፋበት ሰዓት የዛን ጊዜ ሀንቾ ናት ደሟን የሰጣችው ማለት ነው። ከዛ ሰላም ድና ከሆስፒታል ወጣች። በዛ ምክንያት ዶክተሩ ደግሞ ከመጀመሪያም ጀምሮ የእነሱ ቤት ልጅ እንደሆነች ያውቃል። ለምን የሀና አባት ሲታከም ስለነበረ ማለት ነው እና ከልጅነቷም ጀምሮ ዶክተሩ ስለሚያውቅ ደማቸው ደግሞ የሰላም እና የሀና አንድ ነበረ። በዛ ምክንያት ደሟን ሰጠቻት ሰላምታማ ስለነበረ እና ይህንን ሁሉ ነገር ዶክተሩ ደግሞ ያውቃል። ባዩሽም ደግሞ ጠንቅቃ ነው የምታውቀው። ግን ለጥቅም ብላ ነው አሁን ላይ የምታሴራው ሴራ፣ የምትዋሸው ውሸት በሙሉ። ያው ድራማው እንደተመለከትን የባዩሽ ተንኮል እንደቀጠለ ነው። ግን ይሄንን ሁሉ ነገር ለማስተካከል ነው የሰላምና የምናሴ አባት የመጣው። የምናሴ አባት እና የሰላም አባት ምንድን ነው የሚለው? እኔ እንደሚመስለኝ ከሆነ ሁለቱንም አስመርምረናቸው የትኛዋ ልጃችን እንደሆነች እናያለን። እኔ ግን የሚመስለኝ ሀሴት እራሷ ሃና ናት ብሎ የሰላም አባት ሲናገር ሜላት በፍጹም ይሄ ሊሆን አይችልም። እንዴ ምን ነው ጭራሽ ጭንቅላት ሄላ የተሸክሜ ልዙር አልክስ? አለችው። ከዛን አይ እንደዛ ማለት አይደለም፣ ለማንኛውም እናየዋለን አብረን አለ። ከዛም በቃሽ፣ ትንሽ አረፍ ልበል ብሎ ተነስቶ ሄደና ሳሎን ላይ ሶፋ ላይ ቁጭ ብሎ ነበር። ወይዘሮ ሜላትም አጠገቡ ሄዳ ቁጭ አለች ሚስቱ ማለት ነው ከዛም ሀንቾ እትዬ ምግብ ሰርቼ እኮ ጨርሻለሁ አባዬ ሆስፒታል ስላለ ሊሂድ ስትል ታዲያ እኔ በጭንቅላት የተሸክሜ ልውሰድሽ እንዴ ከጨረሻ ትሂጂ ምን ትሰሪያለሽ እዚህ ጋር ዘርብ ያለቻት ከዛም እንዴ ሜሉዬ ምን ሆነሽ ነው ለምን እንዲት ያለሽ እንዴ ምናልባት እኮ ነገ ልጅሽ ልትሆን ትችላለች ለምን ታመናጭቂያታለሽ አረቺ ልጅ አደለች ማለች እሺ ልጅሽስ አትሁን ሰራተኛ ብትሆንስ እንደ ልጅ ለምድ ማታይ ሲላት፣ እኔ እኮ በጣም በጣም ቦታ ሰጣት ስለነበር ነው አሁን ላይ ልጃችሁንኝ እያለች የማይሆነው ነገር እየቀበጣጥረች ያለችው ለቀቅ ስላረኳት እኮ ነው አለች። ከዛ አይ ልጅቷ ስነ ስርዓት ያላት ናት፣ እንደዚህ እንኳን አይደለችም። በጸባይ ነው የጠየቀችሽ፣ ለምን በጸባይ አትመልሽላትም ብሎ ሲያወራ እቤት ሄን እኮ የበጠበጠችው እሷ ናት። እኔ እንደውም ለምናሴና ለሰላምዬ ብዬ እንጂ እስካሁን ከቤት አስወጣት ነበር አለች። አሁንም በድጋሚ በጣም ተቆጣች፣ ወይዘሮ ሜላት ማለት ነው። ከዛ ነባክሽን ሜሉ እንደዚህ አቱኝ አላት። ተረጋጋች ተረጋጋችና ከጨረሽ ሂጂ ያለቻት እና ሄዳ አባቷን አይታ ተመልሳ መጣች። አባቷ አሁን ላይ እየታከሙ ነው። ተመልሳ ከመጣች በኋላ የሰላምና የምናሴ አባት የሰላምና የምናሴ አባት እርግብንና ሀንቾን ሁለቱንም ቁጭ በሉ ብሎ ሲያናግራቸው ነበር። ለምን በድጋሚ ምርመራውን ለማረጋገጥ ማለት ነው ቤቱ ላይ የተካሄደ ያለው ነገር፣ ባዩሽ እያሴረችው ያለችውን ነገር በሙሉ ሁሉንም ነገር ለማስተካከል እንዲሁም ደግሞ ያለውን እውነታ ለማወቅ ሁለቱንም አስቀመጣቸው። ከዛን እርግብ አባዬ አባዬ ስትል በጣም የሆነ እንዲህ እንዴ አባዬ አባዬ ትሏለች። ቆይ አንቺ ማን ነበር ስምሽ አላት። የሚገርማችሁ ነገር እንዴ ስሜ ሀሴት ነዋ ስትል፣ እኔ እኮ የርስ የትንሽ የመርሳት ችግር ስላለብኝ ነው አላት። ከዛ እንዲህ አባዬ ያህናን ስም ግን አረሳክውም የኔን ግን ለምንድን ነው የምትረሳው? አለችው። አይ ትንሽ ስምሽ ስለማያዝልኝ ነው አለ። ከዛም አሁን ላይ በድጋሚ ምርመራ ሁለታችሁ መደረግ አለባችሁ ሲል እንዲህ አባዬ እኔ ልጅክ መሆኔን አምነክ ማትቀበል ማለች። ምክንያቱም እየቀበጣጠረች ነው እየዋሸች ነው። ለምን ከባዩሽ ጋር ተመሳጥራ ለጥቅም ብላ እየሰራሽ ስለሆነ ማለት ነው። ነገር ግን ሜላት በመጀመሪያ ልጇ እንደሆነች ነው የተቀበለችው። ግን አሁን ላይ እየተካሄድ ያለው ነገር ሜላት፣ ወይዘሮ ሜላት ማለት ነው፣ የሀናን ልጅ መሆኗን አምና አልተቀበለችም። ገና ነው እና ወይዘሮ ሜላት አንችውን በጣም ነው የምታመና ጭቃት እኔ ለቀቅ ስላረኳት ነው ብላ ብላ ጭራሽ የልጄን ያሐስትን እና የእርግብን ታሪክ የራሴ ነው መስቀሉን ፎቶ ወይም የኔ ነው እያለች እኔ ለቀቅ ስላደረኳትና እንደ ልጆቼ ስላየኋት ነው የምትጨማለቀው እያለች በጭራሽ አምና ለመቀበል አልቻለችም፣ ወይዘሮ ሜላት ማለት ነው። ግን ምናሴም እህቴ ብትሆኚ እኮ ደስታዬን አልችልም እያለ ሀንቸውን ከችላ ላይ ስጠይቃት እሺ ምናሴ፣ እኔም የምልሽ ከኔና ከእርግብ ማንን ትመርጣለ ስትለው እኔ ሁለታችሁንም እወዳችኋለሁ፣ ሁለታችሁም እህቴ ብትሆኑ ደስ ይለኛል። ነገር ግን ከመጀመሪያም ጀምሮ ሃና እህታችን ብትሆን እል ነበረ ነው ሁለታችሁን ሆነ እምወዳችሁ አለ ማለት ነው። ክችን ላይ ነበረች። እሷም እሺ አለች። ከዛም በኋላ የሚገርማችሁ ነገር እርግብ ቀጥታ ሰላም ጋር ሄደች ከዛ እንዴ ሰላም ምንድን ነው? አባዬ መጥቶ እዚህ ምን ትሰሪያለሽ? ሄደሽ ሰላም ለምንድን ነው ማት? አለቻት ሰላምን ማለት ነው። ከዛ ሰላምዬ ደግሞ አይ እማዬና አባዬ የሚያወሩበትና የሚነጋገሩበት ስላለ ላስጨንቃቸው ስለማልፈልግ ነው አለች። ከዛም በኋላ ላስጨንቃቸው ስለማልፈልግ ነው፣ አውርተው ሲጨርሱ አባዬንም ሄጄ ሰላም እለዋለሁ ስትል ከዛም በኋላ ሀንቾ ዛሬ ያልመጣችሁ እንዴት ሄዳ ነው? ስትል ሀንቾ እንዴ አባቷ እንደሚታምም ሆስፒታል እንደገባ አታውቂም እንዴ? የባለፈው ኮ ሙሉ ወጪውን ኮ ሸፍነውላት ሆስፒታል አባቷን እያሳከመች ነው አለቻት። ግን እኔ የምልሽ እርግብ ለምንድን ነው መልሰሽ መላልሰሽ የሀናንስ ምን ምታነሺው ምንድን ነው መጠረጥሪው ነገር አለ እንዴ? ስትል አይ ደግሞ ኔ ለአንዲት ሰራተኛ ምን ብዬ ነው የምጠረጥረው? አለች ማለት ነው። ከዛም እንደዛ ብላ መልስ መለሰች ለሰላም ግን ደጋግመሽ ተጠሪያት። አለሽ? በሰላም አለቻት። ሰላም አረ ምንም አለቻት። ከዛም በኋላ ክላሱ ላይ ፎቶንና መስቀሉን እየፈለገች ነበረ። ማን ሀንቾ። ከዛ ሀንቾ እየፈለገች እያለ እርግብ ለካም ደብቀዋለች፣ በእጇ ይዘዋለች ፎቶንና መስቀሉን። ከዛም በኋላ ምን እየፈለግሽ ነው? ፎቶንና መስቀሉን ነው እንዴ ስትላት አዎ አለቻት ከዛ ይሄ ኮ የኔ ታሪክ ነው አለቻት ስለምንድን ነው የምታወሪው ስለምን ታሪክ ነው የምታወሪው ይሄ የራሴ ታሪክ ነው አለቻት እርግም ማለት ነው ስለዚህ እኔ ሞኝ መሰልኩሽ እንዴ በየቦታ ታሪኬን እየጣልኩኝ የሚሄደው አለች ከዛ አንቺ ኮ የለየልሽ ሌባ ነሽ የሰውን ታሪክ ሰርቀሽ የራሴ ስቲ ትንሽ እንኳን አታፍሪም እንዴ በጣም ደፋር ነሽ ትገርሚ ያለሽ አለቻት አይ የራሴ ታሪክ ነው ይሄ። ስለምንድን ነው የምታወሪው አለቻት ሀናን ሀና ደግሞ መስቀሉም ፎቶም የራሴ ነው። ታሪኬንና ምስክሮቼን ልትሰርቂ ትችያለሽ፣ እውነትን ግን መቼ ማሰርቂያትም። በምርመራ የኔና ያንቺ ነገር ይለይልናል አለቻት። ከዛም በኋላ እርግብ በጣም ፌንት ነቀለች። የምትመልሰው መልስ አጣችና አንገቷን እንቅ ስታደርጋት ጀግና ከሆንሽ ለምን አጨረሽኝም ነበረ? ለነገሩ ሌባ ነሽ ሌባ ስለሆንሽ ነው ሌብነትሽን በግልጽ ስላወራውልሽ ነው። አሁንም ልቀቂኝ መቼ መቼም መቼም ቢሆን አለቻት። ከእውነት ልታመልጭ አትችም፣ ከእውነት ልታመልጭ አትችም። እውነት ደግሞ ተደብቆ አይቀርም። ዛሬ ላይ አንቺ ታሪኬን ብትሰርቂ፣ ምስክሮቼን ብትሰርቂ፣ ነገር ግን እውነት ተደብቃ አትቀርም። ስለዚህ ምንም አታመጭም። በዛን ሰዓት የደ ምርመራ በምናደርግበት ሰዓት የምናየው ይሆናል አለችና ተናገረቻት። ከዛ አንቃት ነበር እጇን ለቀቀችና ተጸጽታ ቁጭ አለች ማለት ነው እርግብ። ምክንያቱም የምታሴራው ሴራና እየሰራች ያለችው ስራ የውሸት እንደሆነ እቤት ውስጥ እራሱ እየተነቃባት ነው። አሁን ላይ እየነቁባት ነው። ግን ያልነቃችው ወይዘሮ ሜላት ብቻ ናት። ወይዘሮ ሜላት ልጄ ሀሴት እያለች ትንከባከባታለች። ሰላምና ምናሴ የሚጠረጥሩት ሀናን ነው። ሀና ናት እህታችን ነው የሚሉት ያ ሁለቱም እህታችን ቢሆኑ ቢሉም ነገር ግን ትክክለኛ አሁን ላይ እነሱ ውስጣቸው እየጠረጠረ ያለ አንደኛ፣ ሀንቾ ከዚህ በፊት ለሰላም የሰጠችው ደም እና የእነሱ ደም አንድ ነው። የሚገርማችሁ ነገር እናም በዛ ነው አንደኛ ሰላም የምጠረጥረው። እና ግን ዞሮ ዞሮ እስኪ ማን እህታችሁ፣ ከሁለታችሁ ማን እንደሆነ በዛን ሰዓት በምርመራ ሰዓት አምኜ ይቀበላለሁ። አሁን ላይ ሁለታችሁም ለእኔ እህቶቼ ናችሁ። እናም ደግሞ ምርመራ ከተደረገ በኋላ እውነተኛዋ እህቴ የቷ እንደሆነችም የማውቀው ይሆናል። ግን እንደዛ ማለት ደግሞ ሁለታችሁ እህቶች አይደላችሁ ማለት አይደለም። መወለድ ቋንቋ ነው አለች ሰላም ማለት ነው። ለእርግብ ሲቀጥል ምናሴም እንደዛ ነው ያለው እኮ ከዛ ከእርግብና ከኔ ማንን ትመርጣለሽ? አለ ሀንቾ ስትለው፣ እኔ እኮ ሀንቾ፣ እኔ ከድሮም እኮ እህታችን ብትሆኚ እልልሽ ነበር እኮ፣ የእኔም ባህሪ ታውቂያለሽ። ግን እኮ ሀንቾ፣ መወለድ ቋንቋ እኮ ነው። አሁንም እናንተ ሁለታችሁም እህቶቼ ናችሁ አለ ምናሴ ማለት ነው። ከዛም ሀንቾ ከዛም ሀንቾ በጣም ደስ አላት ማለት ነው። ሲቀጥል ደግሞ ሜል ብዬ ሀንቾን ይቅርታ ጠየቀቻት ማለት ነው፣ ወይዘሮ ሚላት ሀንቾን ይቅርታ ጠየቀቻት። በጣም ነው ደስ የሚለው። በቀጣይ እስክንገናኝ መልቀም ኮይታ ባይ ባይ